በስዬ ደበደቡት። ከዝኔ እንደበደቡት። አልኮሌት ነው ያደረኩት። አልኮላይታ እንዴ በስዬ አጋው ምን ሰጠሁት። አንቺም ድፍረትሽ ድፍረት ምን ያመጣል ብለሽ ቤት ድረስ ልከሽው ነው። አጣው አፈጫው ታባቱ በስዬ እንጂ ምንድን ነው የምታጉረመርመው? ልፊ ቢልሽ ነው የሚተርፍ። አይመስለኝም። እንዳይሞት እንዳይሽር አድርጌ ነው የወቀጥኩት። ቤት ነዋ። ለምን እየነገርኩ ካዝኔ በሰው ተደበደበ። ከባሰበት ሆስፒታል እንወስዷለን። በዛውም ፖሊስ ጣቢያ እናመለክታለን። ቆይ ቆይ ቆይ ከዝንሽ እናባትሽ ቤት ምን ይሰራል? ከዝኔ አጎቴ ልጅ ስለሆነ ነዋ። ምን ሆኗል? ይሄ የአባዬ የወንድሙ ልጅ በዚህ የዛሬ ገና ከአሜሪካን መግባቱ ነው። ገና እግሩ እንደረገጠ የሰፈር ልጆች ናቸው መሰለኝ እንደበደቁት። ቆይ ቆይ ቆይ ያጎትሽ ልጅ የምር ያጎትሽ ልጅ ነው እንዴ? ምን ሆነ? ታዲያ የጎት ልጅ የጎት ልጅ ነው እንጂ፣ ሌላ ምን ሊሆን ይችላል? ማን ነው ስሙ? ማይክ። እሱ አይደለም መኳንንት? እሱ እኛ ነን ማይክ የምንለው፣ እሱማ ስሙ መኳንንት ነው። ምን መሰለ ልጅ ስትል ከተገናኛችሁ ብዬ ነው

የደበደበው ሰው ታውቋል እንዴ? አውቆታል። ማን እንደደበደበው? እሱማ የት አባቱ ይቀርለታል ብለ ነው መታወቁ። በስመ አብ። ሞት አረሱ ይሁኑ

ታስመሰክራለህ። ይሄ ልጄ ባልመሆኑን እንዴት ነው ማስመት እንዴት ነው የማስመሰክረው ማስመሰከረው የወንድሜ ልጅ እንዲያደረገውን ሰው ፈልገህ ታገኘዋለህ ዋጋውን እንሰጠዋለን እሺ እሺ ጋሼ እሺ ፈልገን ዋጋውን እንመክረዋለን ምክር ነው እሱ የወንድ ልጅ የተበደለውን ሰው እንዲሁ እንድበድበዋለን ነው ብልህ ጋሺ ብመክረሻለ ምክር እኮ ያልታወቀበት አደገኛ ዱላ ነው አሁን እኔ ሰው ሲመክረኝ በትልቅ ድንጋይ አናቴን የፈለጠኝ ነው የሚመስለኝ ስለ ምን እመክረዋለሁ? እሱን ነገር አውልቀው። ሊናገር የፈለገው ነገር አለ። አይ ብዙ ሰው የማያውቀኝ ሰው

ምንሆናችሁ ነው? ማንን ነው ያ ጥጋበኛ ባልሽታልን ከደበቅሽበት አውጪው። በስንቱ በስዬ ምን አድርጓችሁ ነው? አውጪው ከደበቅሽበት እኮ ነው። ሁ ነው? ምን አደረጋችሁ? እንጃ አባዬ። ለምንድን ነው ተረጋግታችሁ የሆናችሁትን የማትናገሩት? ባልሽ ጥጋብ ወጥሮት መኳን እንትን የደበደበው እሱ ነው የምታወሩት? የማይክ ደብዳቤ በስዬ ነው እያላችሁ እሱም ሰው ሆኖ ምን ያንሰኛል? ውሸት ነው። ምን ማስረጃ አላችሁ? ለምን ማይክ የደበድበዋል? ያባ የእናንተ ደግሞ አንድ አንድ ግዜ ታበዙታላችሁ። አንድ ነገር ተፈጠረ በተባለ ቁጥር ዘላችሁ በስንቱ ላይ ማላከካችሁ ማቆም አለባችሁ። አሁን ይሳል በዛም እንዴ፣ አንድ ላይ ያለ ጥፋቱ ለኔ፣ ሁሉም ሰው እኔ ላይ ሰው ለኔ ለሚናከቀ፣ እኔ ምኮ በተሰባለኝ ሩቅ ስለሆኑ ነው እንጂ ሁላችሁም በማብር እየተደራጀ፣ ዝም በላቸው በቃ። እንዴ እንዴ። እና የደበደብኩት እኔ አይደለሁም ልትል ነው አረ በጭራሽ እንዴ እንዴ እኔ እንኳን ሰው ልደበድብ በረሮ ቀና ብያ ላይ ለምን ማይክ ለምን እደበድበዋለሁ ነው እሺ ደበደባው እና ስራኔ ከርክ ነው እኔ ምንም የሰራሁት ነገር የለም ያለ ማስረጃ ዝም ብላችሁ ትከሱኛል ቆይ ማይክ እኮ መናገር አይችልም አይደለም እንዴ እንዴ ማን እንደደበደባው ያወቅ ነው ራሱ መኳንንት ነግሮን መናገር ቻለ እንዴ ሐኪሞቹ ትንሽ ጊዜ ይወስድበታል ብሏል ነበር እኮ መናገር እንኳን አይችልም

ትልቅ ስህተት፣ አፉን ስቆልፍለት እጁን መስበር ረሳ።